የሆነው የሰማይን በረከት መክፈቻ ቁልፍ ነው የሰጣቸው። እስቲ አሜን በሉ። እስቲ ጥያቄ ልጠይቃቸው። ከዓለም ፍጥረት በፊት የታረደው በግ ሲባል ዓለም ሁሉ ወደ ምድር ከመምጣቱ በፊት በደንብ ስሙ። አዳም የሳተ ቀን እግዚአብሔር ከአዳም ጋር ኪዳን አድርገው፣ ኪዳን ያደረጋ ይመስላችሁ ማለት አዳም ተባረረ፣ በቃ የምትገለባበት ኪሩብ ተደረገ፣ እንዳይገባ ተደረገ፣ ምናምን ነው ይመስላችሁ። እግዚአብሔር እንደማይጥለው ስለሚያውቅ አዳም የሳተ ቀን ላይ ነው ከእሱ ጋር ኪዳን ያደረገው እግዚአብሔር ይላችሁ። አዳም የተከለከለውን ነገር ሲወስድ እንደዚህ ብሎ ተናገረ፣ ራቁቴን እንደሆንኩ አወቅኩ ስለዚህ ተሸሸኩ አለ። ከዛ በኋላ ቅጠልን ነው ለራሱ ሰፍቶ ለበሰ የሚለው። ቅጠል ከእግዚአብሔር ቁጣ እንደማያስመልጠው ስለሚያውቅ እግዚአብሔር መጥቶ እንደዚህ ይላል፣ ቁርበትን አለበሰው ይላል። የትኛው የተሰዋ እንስሳ ነው ቁርበት ያለበሰው? መስዋዕቱን ራሱ አድርጎ ደም አፍስሶ ኪዳን አድርጎለታል እግዚአብሔር ላደ። አለም ሳያውቀው የታረደ መስዋዕት አለ እዛ ጋር ራሱ አሁን ይስሐቅ በደንብ ያዕቆብ እንደሆነ አውቆታል። ከዛ መጣና ያዕቆብ በቃ እኔ ነኝ ኢሳው ነኝ። ቶሎ አገኘ? እንዴት ነው ቶሎ ያገኘው ሲለው እንደዚህ ተናገረ እግዚአብሔር ወደኔ አቅርቦት ነበር አለ። በእናቱ በኩል ነው በረከቱ ወደ እሱ የቀረበው። እግዚአብሔር ወደኔ አቅርቦት ነው እግዚአብሔር ረዳኝ ብሎ አመጣ። እርግማን ፈርቶ የነበረ ሰው እርግማኑን የሚወስድለት ሰው ሲያገኝ ወደኔ አቀረበው ብሎ ተረጋጋ። ኦኬ እሺ፣ ና ልባርክ ተጠጋ ነው በእርግጠኝነት የምነግራችሁ ሊባርከው አይደለም። መጀመሪያ ያስጠገው ቼክ ሊያደረገውን ያስጠገው ግን ይሆላችሁ። ልክ ያዕቆብ ወደ ይስሐቅ ሲጠጋ ይስሐቅ እጁን የጫነ ጊዜ በምንም ታምር በረከቱን መመለስ አይችልም። ምክንያቱም ይስሐቅ እጁን ሲዘረጋ ቴንኪው ጂሰስ። አንድ ጥያቄ ልጠይቃችሁ። እስኪ የኤሳው ፀጉር ፀጉራም ነበር ይላቸዋል። በእነሱ ዘመን የነበሩ በጎችን ቼክ አድርጉ። ጸጉራቸው ብዙ ናቸው። የሚላጩ የትኛውም ሰው በምድር ላይ ያለ ሰው የበግ አይነት ጸጉር ሊኖረው አይችልም። 100% ሹር ነው። የእነሱ ጊዜ የነበሩ በጎች ጸጉራም ናቸው። ኖርማል ጸጉር አይደለም፣ ይላጫሉ። ይሄ ለብርድ ልብስ ለምናምን አሁን እንደሚሰራ ማለት። ታዲያ የበግ ጸጉር እንደዛ የበዛ ከሆነ ከኤሳው ጋር ተመሳስሎ ነው አ እውነትም ኤሳው ነው ስዳሰሰ እንደዛ መስሏችሁ ነው። ያዕቆብ ሲመጣ የበግ የጠቦት የሆነ ቁርበት ነው ለብሶ የመጣው። ጸጉራም የሆነ ነገር ነው ለብሶ የመጣው። ልክ ይስሐቅ ሲነካው የነካው ጊዜ የበግ ልብስ እንደለበሰ ያውቃል። በረከትን አለመልቀቅ አለመያዝ መያዝ እንዳይችል ያደረገው ግን እሱ ሞቱ ጊዜ ያበግ ሞቱን እንደወሰደለት ያውቃል። ስለዚህ በመካከል ለበረከቱ ለያዕቆብ እንዲገባ ያደረገ በግ ስለሆነ ይሰጠዋል። ያንን በግ ነግቶ ይሳቅ በረከትን መከልከል አይችልም። በእኔና በሞት መካከል መሀል የገባልኝ ይሄ በግ ነው ብሎ ሙሉ ያለውን ሁሉን የሰጠው የከለከለው ያስቀረው እንኳን የለም። ኤሳው ሲመጣ እንደዚህ አለ አባቴ ለእኔ የቀረ በረከት የለም ሲለው ወንድም ጠራርጎ ወስዶታል አለው። በረከትን ሁሉ ጠራርጎ እንዲወስድ ያደረገው ያ በግ ነው የታረደው በግ። ለዛ ነው እግዚአብሔር በሰውና በእግዚአብሔር መካከል ያለ መካከለኛ ሲል እግዚአብሔር ተቆጥቶ ቢመጣ እንኳን ያንን በግ የታረደውን ሲነካው በረከትን መከልከል አይችልም። ለእናንተ በረከት አይከለከልም። የታረደላችሁ በግ አለ ኢየሱስ። እስቲ አሜን በሉ። በረከትን ሁሉ ጠራርጎ ነው የሚሰጣችሁ ኢየሱስን ከነካ እግዚአብሔር። ያንን በግ ነግቶ ነው እምቢ ማለት ያቃተው። የቀረ የለም ሲለው ሁሉንም ጠርጎ ወስዶታል። ለምን? ያ በግ ነው ጠራርጎ የወሰደው። ያ የታረደውን በግ እያየ እግዚአብሔር ምን ይከለከላል? ምን ሊከለክላችሁ ይችላል? ይላችሁ እንወደው ዘንድ ደም ግባት የለውም የሚለው